በነገራችን ላይ የቤተሰቦች በዚያ አጋጣሚ ያው ሰሞኑን እየተናፈሰ ያለው ንፋስ በሩታና በአብርሽ ሚዲያዎች፣ አንዳንድ ሚዲያዎች ቲክቶኮች፣ ታዋቂ ቲክቶኮችም ያው እያናፈሱት ነው። በጾም ሰርግ፣ በማማት ሰርግ እየተባለ እየተናፈሰ ነው እና ለዚህም እንግዲህ አብርሽ መልስ ሰጥቷል ማለት ነው። ግን ወደ አብሪሽ ሳልገባ በፊት በዚህ አጋጣሚ ማለት ነው ምናልባት ዩቱበር ያልሆናችሁ ላታውቁ ትችላላችሁ። አንዳንድ ኮሜንቶች በዚህ አጋጣሚ በመጀመሪያ ስድስት፣ ስልሳ ስድስት ናቸው እያላችሁ በማማት ሰርግ የሚደግሱ እያላችሁ ነው። በዚህ አጋጣሚ ማለት ነው ሩታና ና ብ ስድስት መቶ ነው ስድስት መቶ ስልሳ ስድስት ሆነው ሳይሆን እናንተ ስለማታውቁ ነው እንጂ ፌመሶች እኮ ቪዲዮ የሚቀርጹት ከስድስት ቀን ከአምስት ቀን ከሰባት ቀን ከሰምንት በኋላ የተቀረጸ ቪዲዮ ነው ለእኛ የሚለቁልን እንጂ እኮ በእለቱ ቀን እየተቀረጸ አይደለም። ማማት መቼ ነው የገባው? ሰኞ አይደለም? ሰኞን የገባውና እነሱ ደግሞ ሰኞን ለቀውልናል። ስለዛ እነሱ ባለማስተዋላቸውም ነው ይህን ቪዲዮ የለቀቁት እንጂ ቪዲዮ የዛን ቀን የጨፈሩበት፣ የዛን ቀን የደነሱበት ቪዲዮ አደለም። እዚህ ቀጥል ደግሞ እነዚህ ልጆች እኮ ሰርግ ትክክለኛ አሁን አብሪ ሲናገር ምናለ እኛ ለመዳም ቅመሞች ቃል የገባ ነው ነገር ስላለን ነው የእነሱ ደስታ ከምንም በላይ ስለሚበልጥ ነው ይህን ነገር ያደረግ ነው እንጂ ድግስ ሰርግ ገና የሚቀር ፕሮግራም አለን። ይሄ ሰርግ አደለም፣ ግን የመዳም ቅመሞችን ለማስደሰል ለእነሱ ደግሞ የገባ ነው ቃል ስላለ ነው ቤተሰቦች ልትረዱ ይገባል በማለት ነበር አብርሽን መልስ የሰጠውና ምን አለ። አንዳንዴ ብንረጋጋ፣ ደስታቸው ደስታችን ነው አደለ በእርግጥ አሁን የአብረሽና ሩታ ሰርጋቸውን ቢያደረጉ በጣም ደስ የሚለው ጥር ላይ ነው። ያው በኦርቶዶክስ ጥር ነው በጣም የሰርግ ወር ነው፣ የሚደምቀውም ያኔ ነው። ግን ቢሆንም እነዚህ ልጆች ገና ወጣቶች ናቸው። አለማወቅ ምናልባት ያደረጉት ነገር ይሆናል። ሲቀጥል ደግሞ እነሱ ቪዲዮ እኮ የዛኑ ቀን አይለቁም እኮ ሳምንት አራት፣ አምስት፣ ስድስት ቀን የተሰራ ቪዲዮ ነው። ምን አለ ሩታንና አብረሽን ለማጣጣል ለመጣል እንደዚህ ባትሮጡ ልክናቸው እያልኩ አይደለም፣ ቤተሰቦች ቢሆን እንኳን ግን ይሄ ቪዲዮ በማማት ቀን የተሰራ ቪዲዮ አይደለም። እነሱ የሚለቁት ፌመሶች በሙሉ እንደኛ እኮ አየር በአየር አይደለም የሚለቁት፣ እነሱ የሚለቁት ቆይተው ነው። ሳምንት ሶስት ቀን አራት ቀን ሰባት ቀን የተሰራ ቪዲዮ ነው የሚለቁልን እኮ ቤተሰቦች፣ ወደኛ የሚለቁልን እንጂ ወደሁን አሁን እኮ የዛን ቀን ቪዲዮ ወደኛ አይደርስም። ይሄ ልትረዷቸው ይገባል። ሌላው ደግሞ እንደወደዳቸዋቸውን ለመጣላት ሸኩሉ እውነት አትቸኩሉ። እነዚያ እንኳን ትልልቅ ሚዲያ ቻናል ያላቸው እና ታዋቂ ፌሜሶች እነሱም ያው ቪው ለመሰብሰብ ነው። ሌላ ምንም አዲስ ነገር የለም። ሌላ ደግሞ አብርሽን እንደወደዳችሁ ሁሉ ጥፋት ካለ መናገር ነው። ወጣቶች ናቸው፣ ይሳሳታሉ። ምንም እንኳን ጥፋት ቢሆን እንደወደዳችሁ ለመጥላትም ለመውደድም ባንቸኩል ጥሩ ነው ብዬ ነው የማስበው። እና ለማንኛውም ሩታየና አብርሽዬ፣ ሰርጋችሁ ያማረ እየሰመረ ይሁን። ገና ወጣት ናቸው፣ እየተማሩ ይሄዳሉ። ደግሞ እኮ እናንተ እንደምትሉታሉ ሁለቱም እኮ ትላልቅ ቤተሰብ ያላቸው በእምነታቸው ጠንካራ የሆኑ ቤተሰብ ያላቸው ልጆች ናቸው። አይደል እንዴ? ስለዚያ ካጠፉም ይታረማሉ እንጂ ይሄና ለእነሱን 666 ናቸው በጾም ይሄ እናደረጉ እያላችሁ ሰርግ ደገሱ። አሁን የአብርሽና የሩታ ሰርጋው እንደዚህ ነው እንዴ? ቤተሰብ ዘመድ አዝማድ የሌለበት አባት እናት የሌለበት የጎ ሰርግ አይደለም። እኔ ሩታንና አብርሽና የተረዳውበት መንገድ የመዳም ቅመሞችን ለማስደሰት ያደረጉት ነገር ነው። ሚዜ የሌለው ሚዜ የሌለው ሽማግሌ የሌለው ቤተሰብ ያልተገኘበት ዘመድ አዝማድ ያልተገኘበት ሰርግ አለ እንደ በኢትዮጵያ? ይጠብቀን ይሆናል ግን ለመዳም ቅመሞች ረጅም ጊዜ ቃል ስለገቡ ያንን ለማክበር ነው ያደረጉት ። ስለዚህ አንዳንድ ነገሮችን በመልካም ብናይ፣ ካጠፉ ደግሞ በስነ ስርዓት ምንድን። እነሱ ስልሳ ስድስት ናቸው እያሉ መጻፍ ስር በየቪዲቸው ስር እየገቡ እነሱ እንዲህ ናቸው በጾም እንዲያረጉ ሰው ናቸው፣ ይሳሳት አሉ፣ ፍጹም አይደሉም ማለት አለማወቅም ይሆናል። ስለዚህ ይህን ነገር ደግሞ እኔ ድግስ አላየሁም፣ እውነት ለመናገር አይታችኋል። እንደ ቤተሰቦች እኔ ድግስ ነገር አላየውም። እንደው መጨፈራቸው ደግሞ ከማማት በፊት ያደረጉት ነገር ነው። በጾም በርግጥ መጨፈር በየትኛውም እምነት የተፈቀደ አይደለም ግን ደግሞ አንዳንዴ ወጣትነት ያሸንፋል። እነሱ ያንን ምናልባት ባሉበት ቦታ አላስተዋሉም ይሆናል። እጻናቸውም እያልኩ አይደለም። ግን ደግሞ አንዳንዴ ልንረዳቸው ይገባል። ቤተሰቦች፣ እናንተም በማማት ክፉ ቃል ባትናገሩ እነሱን ደገሱ እንደምትሉት ነው። እናንተም አንዳንድ ልጆች፣ ሁላችሁንም እያልኩ አይደለም፣ ሩታና ብርሽን ለማጣጣል የምትሄዱ ልጆች፣ ከእናንተም ከአንደበታችሁ የሚወጣው እኮ በዚህ ሰዓት አይፈቀድም። ይፈቀደ እንዳይፈቀድም እኮ ስለዛ ለማንኛውም እነሱ በሰላም ይመለሱ። እናንተ ግን ለመውደድም ለመጥላትም አስቸኩሉ። ካጠፉ ለምን አጠፋችሁ፣ ለምን እንደዚህ በሉ። እኔ ዩቱብም ቲክቶክም እያየው ነበርና በጾም ሰርግ እነዚህ ስድስት ስልሳ ስድስት ናቸው ምናምን እየተባለ ይባላል። እንዴ በእናታችሁ ወጣቶች እኮ ናቸው፣ ያጠፋሉ። በእርግጥ ክልክ አይደለም። እናንተ ስድስት ስልሳ ስድስት እያላችሁ ከአንድ በታችሁ የሚወጣው ቃልስ ይፈቀዳል እንዴ? አይፈቀድም እኮ እውነት ከባድ ነው ብቻ።